እናንተ ናችሁ እንደዚህ አይነት ሰይጣናዊ ስራ የሚሰሩ። ሲጀመር ማለት እዚህም እዛም እያላቸው አሽቃባጮች አስመሳያችሁ። ማለት ወይ የጉዴ ተናገሩ ወይ ዝም በሉ በቃ። ሰውዬ ተናገሩ እንዴ! ሆ ማንነው ሰውዬ? ተናገሩ ወሬ ይገባ

ከኔ ጋር አታወራለች። ኬመስ መሆን ፈልጋ ነው። አሁን እሷ ነገር ሲታወሩ የሷ ደስ ነው የሚላት። ደስ ብላት አለያር ይሰራለች ዶ የኔ ቶችቅና እኔ ጋ ችግር ካለ እኔ ጋር ታወራለች። ግን አሁን እሷ ስለሌለች አታወሩ። አሁን እኮ ኬመስ መሆን ፈልጋ ነው። የኔ ፎቶ ብሎ ነገር ትረገጣለች። ምንም አታወሩ። ጭንቅላታ እየሰራች አይደለ? ይሰራች ላሞች ናቸሁ እንደዛ ያሰቡት ብላ ያሰበችው ማንም መቀሳሰር ነው። ቆጣ ድምጿ ምናው ቲክቶካ አዘገተል መግባት ትችላለች። እዚ ጋ የማንንም ሰው እየነቀች ቪዲዮ መስራት ምናምን እና እዚ ጋ የሃይማኖቶች ምን አገባቸው? ከራ አታወሩ፣ እግዚአብሔርን አታወሩ። ተው በቃ ተው፣ አነዋራን በቃ አነዋራን በቃ ግን፣ አይ አይ ነገር ያማድላል። ብሽቆች ብሽቅ ናቸው። ምድር ድንጋይ አይ ብቻ

እብድ ነች እንዴ? ብሩኬና የምትለው ሁሌ ፌመስ ማሆን ከፈለገች የኔ ፎቶ ዘቅዝቃ ነው ፌመስ ሆነች። አሁንም ትድግምና ትዘቅዘቅና ፌመስ ትሁን። እብድ ነች እንዴ? ሳኒ ሳኒዬ የኔ ቡድን አንተሽ ለምን ጠይቅ። ይሄ ጣለቀ ሲባል በዚህ ይመጣል በዚህ ይመጣል። አታስገቡ እሷ ችግር ካለ ከ

ን የእኔ እኮ ከመጣላት ማለት ነው። ንግግር ማይፈታ ነገር የለም። አምጪታችሁ ለምንድን ነው እንደዚህ ማለት ቻሹ? ብላችሁ ጠይቋት። አምጪታችሁ ማለት ነው። ማን ስለሆነች ነው የሚጠይቃት? ማንም የሚጠይቅ ሰው የለም። ችግር ካለበት እኔ እዚህ እያወራው ነው። ከሰማችሁ ማውራት ከፈለገች ከኔ ጋር የሚሆን ሱሲ ጋር የሚሆን የተጣለችው ሰው ጋር ማውራት ትችላለች። ብሩኬንና ሀይሚን እንዳት እዚ ውስጥ ይሄ ብሩኬ ዴንስ ሀይሚ ዴንስ እያለች እንዳትከታ ሰውን ማለት ነው። ገባችሁ? ኔ ሚላችሁ ከገባችሁ ማለት ነው። ብሩኬ ዴንስ ነው ምናምን ሀይሚ ዴንስ እንዳትበል እዚ ጋር የጀመረችው ምን ማለት ነው? ምን ባለፈው ለዛ ነው ቪዲዮ የሰራችው የበጎችና ላሞች ምናምን እያለች የሰራችው። እና ታዲያ በቀደም እኮ እዚህ ጋር ሰኒ ቤት ገብታ እየቀለደች መስሎኛል ስታወራ የነበር። እኔ የማንም ወደ ሳ አይደለም። ከሁሉም ጋር ከሁሉም ጋር ትላለች። እናንተ ምን ሆናችሁ ነው? እሷን እ ሰው እኮ ነው የሚመራት። ሰው እኮ ልክ እንደ ሰያራ እንደ መሪ ማለት ነው። ሰው ነው የሚነዳት እ በጭንቅላት ተመርታ ግንብ እራስ ማለት ነው። ከዚህ በፊት ሀይሚን ዘግዝቃታለች። ሰው ሰው እኔ ብሩኬን አነካም። ጭንቅላት ድሃ ማለት ነው ደግሞ እሷን በድምፅ አውርታ አውርታ ተገልበጠ። ባለፈው እኮ እኔ ተናገር ያለው ለሰኔ ማለት ነው። አሽሙራ ራሷ የሌለ ነው። አንድ ሰው ከሰጣለች ከላ ግልጹትን ነገር ሀይሚና ቡርኬ ደግሞ ከላስ ተዋቸው፣ ከህይወታቸው ውጡ፣ ገደል ግቡ፣ አፈር ብሉ። እንደ ምን አድርጓችሁ በጎች ላሞች ከላስ በጎች ላሞች እርስ በርስ ተራገጡ፣ ተጋደሉ። ግን ልጆቹን እዚህ ውስጥ አታካትቱ። ሀይሚና ብሩ በቀር ለነሱ ስለት አስገቡ። ምን አስገቡ? ስራ የለባቸውም። እን ለነሱ ሀ ብሎ ስለት የሚያስገባው እንዲ ስለት ደግሞ የሚገርምሽ ግን ማለት ነው እየቀኒ እየቀልድች መስለኝ። ራሱ በኮሜንት ሁሉ ጽፌያለሁ። ኮሜንት ላይ ስቄን የላኩላት ኮሜንት ላይ ቪዲዮውን አይቼ ሳኩኝና ምልክታል። እየቀልደች መሰለኝ እንጂ እኔ እኮ ሪል እንደሆነ አላወቅም የምር ግን እንደዚህ ካደረገች በጣም ባለጌ ናት። እግዚአብሔርን አይደረግም። ሲጀመር እኮ አይደለም። ምን ተፈጠረ አሁን? ምንም እሷ ችግር ካለባት ከአንድ ሰው ጋር ችግር ያለባት ያንን ችግር ትፍታ በውስጥ መስመር። ለምንድን ነው እንደዚህ የሚደረግ? ምን አገባት? ምን አገባት? ያንን ኮቼ ካያረጋቸው እኮ ሰው ምን አገባት? ከተጣላችሁ ከሀቢገ ሀቢባ ተብሎ ማለት ነው። መጣላት ከፈለግሽ የኔ ፎቶ ዘቅዘቀሽ ሽኑፍ የመስሎሆን ሹ የኔ ቆንጆ አሁንም መዘቅዘቅ ትችያለሽ። ሳኒ ብለሽ ስትፖስቺ ደግሞ አዳሜ ሁሉ ትነሳለች፣ ፎሎ ትደረጋለች። ስለዚህ ሃያ ከገበሹ በእኔ ፎቶ ዘቅዘቅሽ፣ እየነገርኩሽ ታንቀሽ ትሞቻለሽ፣ እየነገርኩሽ ነው። ስለዚህ ከኔጋ ችግር ካለብሽ እዚህ ቤት የገባውን ሰው ቆሻሻ ማለት አትችይም።

ሰኒ ባለፈው ይመስለኛል፣ ከአንቺ ጋር አይደለም። ሰኒዬ ከአንቺ ጋር አይመስለኝም። በሆነ ባለፈው ከሆነች ልጅ ጋር መሰለኝ ስናገሬ ነበር። እዚህ ውስጥ ያላችሁ መስማት ከፈለጋችሁ ጆሮ ካላችሁ፣ ምድረ ኢባብ ሁላ። አንዳንድ ሰዎች ምድረ ኢባብ ሁላ እዚህ መታችሁ። ሌላ ወሬ ሀይሚ ኦደንስ ነው ብሩ። ማንም የተነካካ ሰው የለም። ገባችሁ? እዚህ ውስጥ እየተጨወተን እየቀለደን ነበረች። እኔ ገባሁና ብት

በነገራችን ላይ ዜጋ ኦዲየንስ እንከታተላለን። ምንም ነገር ያለው ነገር እናደንቃችኋለን፣ እንወዳችኋለን፣ እንከታተላችኋለን። ታውቃላችሁ መቼም እኔ የሆነ ነገር ስናገር የሀይሜ ህግ ለሀይሜ ነው የምትቆመው። እሱ አለ ብዙ ቂያት ቆም ብላችሁ ከዚህ በፊትም ተናግራችኋል። እኔ ሁለቱም በአንድ አይነት ነው የማያቸው። ሁለቱም አንድ እንዲሆን ነው የምፈልገው። በመቀጠል ደግሞ ባለፈውስ ገብተ ስትጫወት ይ ሀቢባ ማለት ገብታ ስትጫወት እየቀለደች ነበር ይመሰለን። ቪዲዮውን ወዲያው ደግሞ ተፖሰተ እሱም እየቀለደች መስሎኝ እኔ ኮሜንት አድርጌያለሁ። ግን አንድነት ነው እኛ የመጣ ነው ለአላማና ያለን ስራ ነው። ሶ ስናያቸው ደግሞ እንደሰታለን እንዝናናባቸዋለን። ግን እዚህ ጋር ገብቶ ማንም ከብት የለም፣ ማንም ለሀም የለም፣ ማንም በግ